ታላቅ የእግር ኳስ ባለሙያዎችና የቀድሞ ተጫዋቾች ማንቸስተር ዩናይትድ በሊቨርፑል ላይ ስለተቀዳጀው ድል አሁንም መነጋገራቸውንና ሀሳብ መስጠታቸውን ቀጥለዋል። ዩናይትድ ሊቨርፑልን በአንፊልድ ማሸነፍ ለመቻሉ ዋነኛና ወሳኝ ምክንያቶች ምንድናቸው ከሚለው አንስቶ የአሞሪም የታክቲክ ውሳኔ ለዩናይትድ አሸናፊነት ያበረከተውን አስተዋጽኦ እየተነጋገሩበት ይገኛሉ። ለመሆኑ ለዩናይትድ አሸናፊነት በዋናነት ሊጠቀሱ የሚገባቸው ምክንያቶች ምንድን ናቸው ተብለው ተገለጹ የሚለውን በዚህ ሰዓት ወደ እናንተ እናደርሳለን። በእርግጠኝነትም ትወዱታላችሁም ተስማሙበታላችሁም። አርሰናልን በተመለከተ ዥሜ ካራገር አርሰናል የቼልሲን ሪከርድ የማሻሻል አቅም አለው ይላል። በእንግሊዝ ፕሪምየር ሊግ ቼልሲ በአንድ ወቅት በታላቅነት የሚጠራበትን ሪከርድ ሰርቶ ነበር። ይህንን የቼልሲን ታሪክ የመጋራት አቅም ላይ አሁን አርሰናል ይገኛል ይላል የዥሚ ካራገር አስተያየት። የትኛውን ሪከርድ አርሰናል ዘንድሮ እንዲያሻሽል ነው ዥሚ ካራገር እያጨው ያለው? ደግሞም ማይክል ሜሪኖ ነው፣ ስለ ቪክቶር ዮኮሬሽ የሰጠውን ሀሳብም ወደ እናንተ እናደርሳለን። በማንቸስተር ዩናይትድ የደረሰበትን ሁለት ለአንድ ሽንፈት ተከትሎ ፋብሪዚዮ ሮማኖ እንደሚናገረው ሊቨርፑል በጥር ወር ተከላካይ ተጫዋች ለማስፈረም ወስኗል የሚል መረጃን አውጥቷል። ሰላም ጤና ይስጥልን። እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች የሆነ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉን ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ያለ ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን ወደ መረጃዎቻችን ስንሄድ የምናስቀድመው የሊቨርፑልን ጉዳይ ይሆናል። ሊቨርፑል ለምን ባለፉት አራት ተከታታይ ጨዋታዎች ተሸነፈ? ሊቨርፑል ቤት ያለው መሰረታዊና ዋነኛ ችግር ምንድን ነው? ይህስ ችግር እንዴት ይፈታል የሚለው እጅግ በጣም በተደጋጋሚ የሚነሳ ሀሳብ ነው። በዚህ ሰዓት ታዲያ ሊቨርፑል አሁን ባሉ ተጫዋቾች ነገሩን ለማስተካከል መሞከር አሰልጣኝ አርን ስሎት ሊወስኗቸው የሚገቡ ውሳኔዎችን መወሰን ራሳቸውም የሚመርጡት የጨዋታ ሀሳብን በተመለከተ መከለስ ያለባቸው ነገሮች በሙሉ እንዲከለሱና ሊቨርፑል በቻለው ፍጥነትና በቶሎ ወደ አሸናፊነት እንዲመለስ ይመክራሉ ባለሙያዎች። እጃቸው ላይ ከሚገኙት የተጫዋቾች አቅም በተጨማሪ ግን አርንስሎት በክረምት እንዳደረጉት ሁሉ በጥርም ወደ ተጫዋቾች ዝውውር ትኩረት ማድረግ እንዳለባቸው ሲያደርጋቸው ይታመናል። ታዲያ ፋብሪዚዮ ሮማኖ ከቅርብ ሰዓታት በፊት ባጋራው መረጃ የማንቸስተር ዩናይትድንና የሊቨርፑልን ጨዋታ ተከትሎ ማን ዩናይትድ ሁለት ለአንድ እንዳሸነፋቸው የሊቨርፑል ሰዎች ካሳለፏቸው ውሳኔዎች መካከል አንደኛው በጥር የተጫዋቾች የዝውውር መስኮት ሲከፈት በመሀል ተከላካይነት ሊጫወቱ የሚችሉ ተጫዋቾችን ወደ አንፊልድ ለመውሰድ ወስነዋን ነው። ታዲያ እነዚህ ውሳኔዎች ማንን አንፊልድን ላይ እንዲገኝ ያደርጋል? ማንን ወደ ሊቨርፑል ተጫዋችነት ይቀይራል? የትኞቹን ተጫዋቾች ለመግዛት ነው ሊቨርፑል እያሰበ ያለው የሚለውን ጥያቄ ወዲያው ነው ያስነሳው። ሁላችንም እንደምናስታውሰው የክረምት ተጫዋቾች የዝውውር መስኮት የመጨረሻው ቀን ላይ ሊቨርፑል የማርክ ጎይን ዝውውር ለማጠናቀቅ ጫፍ ላይ ደርሶ ነበር። በሊቨርፑል ና በክሪስታል ፓላስ መካከል መደረስ ያለበት ስምምነት ተደርሰዋል። ማርክ ጎዬ ከሊቨርፑል ሰዎች ጋር አውርቶ በነሱ መካከል ስምምነት ላይ ተደርሷል። ነገር ግን ደግሞ የሕክምና ምርመራውን ከግማሽ በላይ የሚ የሚሆነውን ሂደት ካጠናቀቀ በኋላ ክሪስታል ፓላስ ሐሳቡን ቀየረ። ምክንያቱም ማርክ ጎሄን ይተካልኛል ብሎ ያሰበው ተጫዋች ሌላን ክለብ ለመቀላቀል መወሰኑን ተከትሎ ነው። አሰልጣኝ ግላስነር እሱን የሚተካ ተጫዋች ወደኛ ከመምጣቱ አስቀድሞ ማርክ ጎሄ መልቀቅ የለበትም፣ በዚህ ሁኔታ ከክለቡ እንዲወጣ የምታደርጉ ከሆነ ክለቡን ለቀቅ ይወጣለሁ የሚል ጠንካራ አቋም ያዙ። ኦሊቪየ ግላስነር ይህንን አቋም መያዛቸውን ተከትሎ ክሪስታል ፓላስ የመሸጥ ሐሳቤን አንስቻለሁ አለ። በ35 ሚሊዮን ፓውንድ ተደርሶ የነበረው የዝውውር ስምምነት ተጨናገፈ። እሱም ወደ ክሪስታል ፓላስ ተመለሰ። ሊቨርፑል ቤት አሁን የምናየው ክፍተት እየታየ ነው። ስለዚህ ይህንን ክፍተት ለማስተካከል እንግዲህ በቀደም ከዩናይትድ ጋር በነበረው ጨዋታ ኢብራሂማ ኮናቴ የሚያደርግ የነበረው እንቅስቃሴ ካለፉት ቀናት ችግሮቹ አንጻር ሲታይ በጣም በጣም በጣም ተሻሽሎ እየቀረበበት ነው። ነገር ግን ቨርጅን ቫንዳይክ ላይ ደግሞ እንደገና ጥያቄ የሚያስነሳ ፐርፎርማንስ ነበር። ዞሮ ዞሮ ሊቨርፑል በዚህ የመከላከል አቅሙ ላይ ሊዮኒን አስፈርሞ ነበረ። ነገር ግን እሱ ይህንን ሙሉ የውድድር አመት ወደ ሜዳ መመለስ የማይችልበት ጉዳት አጋጠመው። ኢብራሂማ ኮናቴ ኤንዶፍ ይሆናል። ቨርጅል ቫንዳይክ ባይፋር የተሻለ ተጫዋች ቢሆንም ነገር ግን ደግሞ እንደ በቀደሞ አይነት ድንገተኛ መቀዛቀዝ፣ ድንገተኛ ማቃት ሊያጋጥመው ይችላል። ስለዚህ በጆ ጎሜዥ ብቻ ተተኪነት ሊቨርፑል ያሰበውን በፕሪሚየር ሊጉ በድጋሚ ሻምፒዮን የመሆን ፍላጎቱን ሊያሳካ አይችልም ነው። ስለዚህ በጥር ምናልባት በነጻ ማርክ ጉዌን መውሰድ ከሚችሉ ክለቦች ጋር መፎካከርን ሊቨርፑል መርጧል ይላል ፋብሪዚዮ ሮማ ነው። አሁን የማርክ ጉዌ ፈላጊ ሆነው ከሚንቀሳቀሱ ክለቦች መካከል እንግዲህ የእንግሊዝ ፕሪሚየር ሊግ ክለቦች ጥር ላይ ምንም ማድረግ አይችሉም። ከጥር በኋላ የውድድር ዓመቱ ሲያበቃ ግን ከማርክ ጎሄ ጋር በማንኛውም መንገድ ስምምነት ላይ ደርሰው ተጫዋቹን ያለ ክሪስታል ፓላስ ፈቃድ የራሳቸው ማድረግ ይችላሉ። እዚህ ጋ ነው እንግዲ ትልቁ ፈተና የሚመጣው። እነሱ የውድድር ዓመቱ እስኪያበቃ ድረስ መጠበቅ ይገደዳሉ። ሌሎቹ የአውሮፓ ትልልቅ ክለቦች ግን ማርክ ጎሄ ጋራ በጥር ስምምነት ላይ መድረስ እና ስምምነቱን የውድድር ዓመቱ ሲያበቃ ተግባራዊ ማድረግ ይችላሉ። ለዚህ ደግሞ ባየር ሚኒክ እንደ እንደዚሁም የጣሊያን ትልልቅ ክለቦች፣ የስፔን ኃያሎቹ ሪያል ማድሪድና ባርሴሎና በተጫዋቹ ላይ በጣም ከፍተኛ የሚባል ፍላጎት አላቸው። እናም ሊቨርፑል አንድ ነገር አስቧል ነው የሚለው የፋብሪዚዮ ሮማኖ መረጃ። ጥር የተጫዋቾች የዝውውር መስኮ ሲከፈት እንደገና ከክሪስታል ፓላስ ጋር ማውራት፣ ክሪስታል ፓላስን ማሳመንና ለክሪስታል ፓላስ ተገቢ የሚባለውን ክፍያ ፈጽሞ ጥር ላይ ማርክ ጉሄ ቀዩን ማሊያ እንዲለብስ ወደ አንፊልድ እንዲጓዝ ማ ማድረግ ነው። በማንቸስተር ዩናይትድ ከተሸነፉ በኋላ በሊቨርፑል ቤት በተደጋጋሚ የተጠራው ስም የማርክ ጎሄ ነው። ይህንን ተጫዋች ጥር ላይ ልናገኘው ይገባል ነው። ይሄ ተጫዋች ከክሪስታል ፓላስ ጋር አዲስ ኮንትራትን የመፈራረም ምንም አይነት ፍላጎት የለውም። ስለዚህ በጥር የተጫዋቾች የዝውውር መስኮት ሲከፈት ይህንን ልጅ ሽጡልን የሚል ጥያቄ በእርግጥ በሊቨርፑል በኩል የቀረበ እንደሆነ እንደ ብዙዎቻችን እምነት፣ አሁን ክሪስታል ፓላስ አይኑን አያሽም። ምክንያቱም ልጁን ሙሉ በሙሉ በነጻ ከማጣት ቢያንስ ከዝውውሩ የተወሰነ የገንዘብ ተጠቃሚነት እንዲኖረው ለማድረግ ይወ ይወስናል ተብሎ ነው የሚገመተው። ስለዚህ ሊቨርፑል እጁ ላይ ባሉ ተጫዋቾች ራስን የማጠናከርና ነገሮችን የማስተካከል ስራ ይሰራል። እንደገና ከጥር ጀምሮ ደግሞ የሚቀላቀሉት አዳዲስ ተጫዋቾች ይኖራሉ። ይህንን በእርግጠኝነት መናገር ይቻላል፣ ይላል ፋብሪዚዮ ሮማ ነው። ከ450 ሚሊዮን ፓውንድ በላይ በአንድ የዝውውር መስኮት ያወጣው እናም ደግሞ ውጤት እያጣ ያለው ሊቨርፑል ያወጣው ወጪ በአሰልጣኙ ላይ ጫና እንዲበረታ ምክንያት ሆኗል። ነገር ግን ለተጨማሪ ወጪ ሊቨርፑል እየተዘጋጀ መሆኑ ደግሞ ተሰምቷል። ወደ አርሰናል ጉዳይ እንሄድ። አርሰናልን በተመለከተ እንግዲህ በኋላም ትንሽ ቆይተን በተለይ ዛሬ ከሚደረገው የአርሰናልና የአትሌቲኮ ማድሪድ ጨዋታ ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። ነገር ግን ለአሁን አርሰናል የቪክቶር ዮኮሬሽን አገልግሎት ማጣጣም አልጀመረም። የእውነት ለመናገር ቪክቶር ዮኮሬሽ የተወሰኑ ጨዋታዎች ላይ ለአርሰናል ጎል አስቆጥረዋል። ሁለት ጎሎችን በጨዋታ እንቅስቃሴ፣ አንድ ጎል በፍጹም ቅጣት ምት አግብተዋል። ነገር ግን ባለፉት ሰባት ተከታታይ ጨዋታዎች ለአርሰናል ምንም አይነት ጎል አላስቆጠረም። እንዲህ ያለው ነገር እንዲሆን ማንም አይፈልግም፣ ማንም አይጠብቅም። ይሄ ነገር በፍጥነት መስተካከል አለበት አሁን በቪክቶር ዮኮሬሽ የአርሰናል ያለፉት ሰባት ጨዋታዎች ላይ ጎል አለማስቆጠር ብቻ ሳይሆን ለስዊድን የተጫወታቸው ሁለት ጨዋታዎችም ላይ እንደዚሁ ጎል አላስቆጠረም ስለዚህ ሁለቱን ስንደምረው ባለፉት ዘጠኝ ጨዋታዎች ጎል ማስቆጠር አልቻለም አሁን ይህን ልጅ በተመለከተ የሚሰጡ አስተያየቶች አሉ። ልጁ ይለፋል፣ ይሮጣል፣ ይታገላል በተለያዩ መንገዶች ሊጠቀሱ የሚችሉ ጥሩ ጥሩ ነገሮች አሉት። ነገር ግን እነዚህ ጥሩ የምንላቸው ነገሮች በቂ ናቸው ወይ አርሰናልን ሻምፒዮን ለመሆን በሚገባ ያግዙታል ወይ የእውነት ለመናገር አርሰናል ለዚህ ልጅ ዝውውር 64 ሚሊዮን ፓውንድ ሲከፍል አሁን የሚያገኘውን አይነት ነገር ለማግኘት ብሎ ነው ወይ ማንስ ጠብቋለሁ ለዘጠኝ ተከታታይ ጨዋታዎች ቪክቶር ዮኮረሽ ጎል ስቆጥር ያስቆጥር ይቀራል ብሎ እነዚህ እነዚህ ነገሮች አሁን አሁን በአርሰናል ደጋፊዎች በእግር ኳስ ባለሙያዎች በቀድሞ እግር ኳስ ተጫዋቾች በጣም በተደጋጋሚ የሚሰጡ አስተያየቶች እና የሚነሱ ጥያቄዎች ናቸው ይህንን ጥያቄ ማስቀረት የሚችለው ኮሬሽ ብቻ ነው ማስቀረት የሚችለው ወይ ጎል ማግባት አለበት፣ ወይ ለጎል የሚሆኑ ኳሶችን መስጠት መቻል አለበት። ሙከራ ያደርጋል፣ አዎ ሙከራ ያደርጋል። ሙከራ እንዲያደርግ ሳይሆን የሚሞክራቸው ሙከራዎች መካከል የተወሰኑት ወደ ጎልነት እየተቀየሩ አርሰናልን አሸናፊ ማድረግ መቻል አለባቸው። ይህ ልጅ አርሰናልን የተቀላቀለው ይህንን ለማድረግ ነው። ግን እስካሁን ድረስ ከእንቅስቃሴ አንጻር በየጨዋታው ከሚፈጥረው ተጽዕኖ ማንጻር ማግባት ከመቸገሩ ጋር ተያይዞ በጣም ከፍተኛ የሆነ የጫና ስሜት ውስጥ ወድቋል ነው። በነገራችን ላይ ፉልሃምን አንድ ለዜሮ በሆነ ውጤት ካሸነፉ በኋላ አርቴታ መልበሻ ቤት ውስጥ ምን አለ? ለማን ምን ተናገረ? መልእክቶቹ ምን ይመስሉ ነበረ? ለምሳሌ ስለ ጎል አስቆጣሪው፣ ስለ ሊያንድሮ ትሮሳርድ የተናገረው ነገር አለ በስም ጠርቶ እያየኸኝ ስማኝ ብሎ የነገረው ነገር አለ። ለቪክቶር ዮኮረሽ ተናገረ የተባለው ነገር አለ። ለአጠቃላይ ለአርሰናል ተጫዋቾችም ያስተላለፈው መልእክት አለ። አሁን ትኩረታችን ስለ ቪክቶር ዮኮረሽ ስለሆነ በጣም ጥሩ እንቅስቃሴ ለማድረግ ትሞክራለ፣ የምትጥራቸው ጥረቶች መልካም እንደሆኑ በጣም በጣም በእርግጠኝነት አፌን ሞልቼ ልነግርህ እችላለሁ። ነገር ግን የአርሰናል ተጫዋች ስትሆን ጥሩ መሆን አይደለም የሚያስፈልገው ፐርፌክት መሆን መቻል አለብህ። በአርሰናል እንደ ኮከብ እንድትታይ በአርሰናል ትልቅ ተጫዋች ተብለህ እንድትነሳ የምትፈልግ ከሆነ አሁን ከሆንከው በላይ መሆን ግዴታ ነው። ብዙ ልታሻሽላቸው የሚገቡ ነገሮች አሉ። እውነቱን እንድ ነግርህ እገደዳለሁ። እውነቱ የበለጠ ይጠቅማል። ልታሻሽላቸው የሚገቡት ነገሮች ላይ ማሻሻል አለብህ። መልፋትህ፣ መሮጥህ፣ ጥረት ማድረግ፣ ፕሬስ ማድረግ፣ እነዚህ እነዚህ ነገሮች መልካም ናቸው፣ ግን ላርሰናል ነውና የምትጫወተው በቂ አይደሉም ብሎታል። መልበሻ ቤት ውስጥ ብለው ሚዲያዎች እየተናገሩ ነው የሚገኙት። ይህንን የአርቴታን ሀሳብ አለመጋራት፣ አለመቀበል በዚህ ሀሳብ አለመስማማት የሚቻል አይመስለኝም። ምክንያቱም የግሙከራ ማድረግ እዛ አካባቢ መሯሯጥ አሪፍ ነገር ነው፣ ግን በቂ ነገር ነው ወይ ነው ጥያቄው። ስለዚህ ይሄ በቂ ካልሆነ ወደ በቂ ደረጃ እንዲመጣ የኮሬሽ ብዙ ነገሮቹ ላይ ማሻሻያ ማድረግ መቻል አለበት። ኢፌክቲቭነሱ ማደግ መቻል አለበት። ኤፊሽንሲው መጨመር መቻል አለበት። አለበለዚያ በጣም አስቸጋሪ ነው የሚሆነው። ለማንኛውም የቡድን ጓደኛው ሚካኤል ሜሪ ነው ግን ከቪክቶር ዮኮሬሽ አርሰናል የሚፈልገውን ነገር የተወሰነ ጊዜ ይፈጅ ይሆናል እንጂ ማግኘቱ አይቀርም ብሎ ነው እሱ አስተያየት እየሰጠ ያለው። የእውነት ለመናገር በአርሰናል አጨዋወት ውስጥ ቪክቶር ዮኮሬሽ ሚና አልባ በጎ ነገር የሌለው አድርጋ አትውሰዱት። ነገር ግን የሚለካባቸው ዋነኞቹ ነገሮች አውልክ ነው ይጎድላሉ እነዚህን የጎደሉትን ነገሮች ደግሞ በቅርብ መሙላት ይጀምራል ብዬ ተስፋ አደርጋለሁ ይላል። አሁን ጥያቄው መቼ የሚለው ነው። ምክንያቱም ላርሰናል ይሄ ነገር በፍጥነት መምጣት መቻል አለበት። ባለፈው ስንል የነበረውን ነገር ነው በድጋሚ የምንነሳው። ሁለት ነገሮች ናቸው። አንደኛው እነ ካይሃበርት ሙሉ በሙሉ ድነው ለጨዋታ ዝግጁ ሲሆኑ እውነት አርቴታ ለቪክቶሪዮ ኮሬሽ በዚሁ መጠን ከነጉድለቱ የመጀመሪያ ተሰላፊነትን እድል እየሰጠው ይቀጥላል ወይ? ይሄ ጥያቄ ነው። ሁለተኛው አርሰናል እያሸነፈ ስለሆነ የደረጃ ሰንጠረዥን በአንደኝነት እየመራ ስለሆነ ነው፣ እንጂ አርሰናል የሽንፈት ውጤት ቢያስተናግድ የትችት አቅጣጫዎች በአብዛኛው ወደ ቪክቶር ዮኮሬሽ መጉረፍ አይጀምሩም ወይ? አሁን ድል ስላለ የቀዘቀዘ የሚመስል ዝምታ የሚመስል አስተያየት አለ። ነገር ግን ሳናስተውለው ቀርተን አይደለም የአርሰናል ደጋፊዎችም የአርሰናል የቀድሞ ተጫዋቾችም ይህንን ስሜት ፊል ሳያደርጉት ቀርተው አይደለም። ነገር ግን አርሰናል እያሸነፈ ስለሆነ ጫናን የሚያበረታ አስተያየት መስጠት ለጊዜው ስላላስፈለጋቸው ይሆናል። ነገሮች መበላሸት የጀመሩ ዕለት ግን በቪክቶር ዮኮረሽ ላይ የሚነገሩ በጣም ብዙ ነገሮችን ልንሰማ የምንችልበት እድል በጣም ሰፊ ነው። ሁለተኛው ለእኔ በጣም ያስደሰተኝ የጂሚ ካራገር አስተያየት ነው አርሰናልን በተመለከተ አርሰናል በዘንድሮ የውድድር ዓመት ካሉት የሚያማምሩ ጠንካራ ነገሮች መካከል አንደኛው የክለቡ የመከላከል አቅም ነው እስካሁን ድረስ ስምንት ጨዋታዎች አድርጓል አርሰናል በፕሪሚየር ሊግ በአምስቱ ጎል አልተቆጠረበትም አርሰናል በአምስት የፕሪሚየር ሊግ ጨዋታዎች ክሊንሺት መጠበቅ ከቻለ የሚነግረን ነገር ግብ ጠባቂው ዴቪድ ራያ፣ የመሃል ተከላካዮቹ ዊልያም ሳሊባ እና ጋብርኤል ማጋሌሽ፣ እንደዚሁም ፉልባኮቹ የመከላከል ስራቸውን ምን ያህል በትክክል እየሰሩ እንደሆነ ያሳያል። የዛ ማመላከቻ ነው። ምንም ጥርጥር የለውም። ታዲያ በእንግሊዝ ፕሪምየር ሊግ እንዲህ ባለ በጣም ሸጋ የሚባል የሚደንቅ የመከላከል አቅም ባለ ታሪክ ተብሎ እስካሁን ድረስ በተለየ ሁኔታ የሚጠራው አሰልጣኝ ሆዜ ሞሪኒዮ የያዙት የቼልሲ ስብስብ ነው። ጊዜው 2005 ነው። ታዲያ ያን ጊዜ ቼልሲ በአጠቃላይ ከሙሉ የውድድር ዓመቱ 38 ጨዋታዎች በ25ቱ ጎል አልገባበትም። ይሄ ሪከርድ ነው። ይሄ የተለየ የሚባል የቼልሲ ታሪክ ነው። በዛ በ2005 ቼልሲ አጠቃላይ ከ38 ጨዋታዎች ተጋጣሚዎቹ ቼልሲ ላይ ማስቆጠር የቻሉት አስራ አምስት ጎል ብቻ ነው። ስለዚህ ጂሚ ካራገር የሚለው አሁን አርሰናል ላይ የማየው ጥንካሬ፣ የአርሰናል የተከላካይ ክፍል፣ የግብ ጠባቂው የተለየ የሚባለው ብቃት አርሰናል ያንን በ2005 ቼልሲ የተለየ ተብሎ እስካሁን ድረስ የሚነገርለትን ያኔ የሰራውን ታሪክ ቼልሲን ሊቀማው ይችላል። ከቼልሲ ላይ ክብሩን ሊወስድ ይችላል። አዲስ ባለ ሪከርድ፣ አዲስ ባለ ታሪክ ሊሆን ይችላል። ለዚህ የሚያስፈልጉት እያንዳንዳቸው ነገሮች አርሰናል ቤት ተሟልተው ይታያሉ የሚል አስተያየትን ሰጥቷል። ዊሊያም ሳሊባ፣ ጋብርኤል ማጋሃለሽ፣ ካላፊዮሪ፣ ቲምበር እንደዚሁም ዴቪድ ራያ የአርሰናልን የመከላከል አቅም የአርሰናልን ጎል እንዳያስተናገድ የማድረግ እድል በጣም በከፍተኛ ደረጃ ጨምረውታል። ከነሱ ፊት ያሉት ደግሞ እንደዚሁ የክለቡን ተጋላጭነት የተከላካይ ክፍሉን ተጋላጭ እንዳይሆን የሚያግዙ ተጫዋቾችም የሚገርም ስራ እየሰሩ ነው ብሎ ነው የሚናገረው። ስለዚህ በውድድር ዓመቱ በብዙ ጨዋታዎች ክሊንሺት በመጠበቅ በብዙ ጨዋታዎች ጎል እንዳይቆጠረበት በማድረግና ጥቂት ጎሎችን በማስተናገድ አርሰናል ዘንድሮ ትልቅ ታሪክን ሊሰራ ይ ይችላል። የእንግሊዝ ፕሪምየር ሊግን ዋንጫ ለማሸነፍ ያለውን ጉጉት ከማሳካት አንጻርም ይህ አቅም እጅግ እጅግ በጣም ከፍተኛ የሆነ አስተዋጽኦ ይኖረዋል ነው። አርሰናል ዘንድሮ የፕሪምየር ሊጉን ዋንጫ የሚያሸንፍ ከሆነ ዋነኛ ሰበብ የሚሆኑት ግብ ጠባቂው፣ ተከላካዮቹ እናም ደግሞ የመሃል ክፍሉ ላይ ያለው ዴክላን ራይስ ነው ይላል ዥሜ ካራገር። እነዚህ ተጫዋቾች አርሰናልን ሻምፒዮን ለማድረግ ትልቅ ትልቅ ምክንያት ይሆናሉ ብሎ ያምናል። በዚህ የካራገር ሀሳብ እናንተ ስትስማማላችሁ ወይ አርሰናል የፕሪምየር ሊጉን ዋንጫ እንዲያሸንፍ ትልቁን ሚና ከማንስ ትጠብቃላችሁ የሚለውን ጥያቄ ወደ እናንተ ማድረስ ወደድን። ወደ መጨረሻው ግን ደግሞ በጣም ወሳኝ ወደምንለው ጉዳይ እንለፍ። ማንቸስተር ዩናይትድን እናነሳለን። ዩናይትድ በሊቨርፑል ላይ የተቀዳጀው ድል አሁንም መነጋገሪያነቱ እንደቀጠለ ነው። ታላላቅ የሚባሉ የቀድሞ እግር ኳስ ተጫዋቾች፣ ታላላቅ የእግር ኳስ ባለሙያዎች ማንቸስተር ዩናይትድ የሊቨርፑሉን ጨዋታ አንፊልድ ላይ በድል አድራጊነት ለመወጣቱ የረዱት ዋነኛ የሚባሉት ምክንያቶች ምንድናቸው? የሚለውን እየመዘዙ አሁንም ሀሳቦቻቸውን እየሰጡ ይገኛሉ። በዚህ ዙሪያ የተሰጡትን ዋና ዋና የሚባሉትን ሀሳቦች ሰብሰብ አድርገን ለእናንተ እንንገራችሁ። የመጀመሪያውና አሞሪም ሊደነቅበት ይገባል ተብሎ የተቀመጠው ሀሳብ አሰልጣኝ አርንስሎትን በመጀመሪያ የተጫዋቾች የአሰላለፍ ምርጫው ላይ አስደንግጧቸዋል። ያልጠበቁትን ነገር አድርጎባቸዋል። ይሄ ለማንቸስተር ዩናይትድ ድል ማድረግ ትልቅ ትልቅ አስተዋጽኦ አለው። ስሎት ማንቸስተር ዩናይትድን በአንፊልድ ለማሸነፍ ራሳቸውን ያዘጋጁበት መንገድ ይሆናል ብለው የገመቱት ነገር ለገመቱት ነገር ደግሞ ራሳቸውን ያዘጋጁበት መንገድ አለ። ያንን ሁሉ ፉርሽ ያደረገ ማንም ያልጠበቀውን የአሰላለፍ ውሳኔ ሩበን አሞሪም ሰጠ። የአሰልጣኝ አርነ ስሎት ዋነኛ ግምት የነበረው ቤንጃሚን ሼሽኮ ፊት መስመር ላይ ይሰለፋል ነው። ይህንን ለማለት ያበቃቸው ነገር ባለፉት አራት ተከታታይ ጨዋታዎች የመጀመሪያ ተሰላፊ ሆኗል። የመጀመሪያ ተሰላፊ ከሆነባቸው አራት ጨዋታዎች በሁለቱ ጎል አስቆጥረዋል። ስለዚህ ልጁ ሞመንተሙ ጥሩ ተብሎ የሚገለጽ ነው። ስለዚህ በቤንጃሚን ሸሽኮ ጨዋታውን ይጀምራል ብለን አሞሪምን ጠብቀን ነበረ። እናም አሞሪም ቤንጃሚን ሸሽኮን ቤስት ኢሌቨኑ ሳያስገባው ሲቀር ግራ ተጋባን ይላሉ ራሳቸው አርነ ስሎት ጭምር። ስለዚህ የእሳቸው ሀሳብ ይህንን ያላደረገበት ምክንያት ምንድን ነው ወደሚለው ነገር ገባናል። ወደዛ ለመግባት ተገደድን። ከዛ በተጨማሪ ግን ኦኬ ማንን ነው እዛ የፊት መስመሩ ቦታ ላይ ሊያሰልፍ የሚችለው? ሜሰን ማውንትን ሊያደርግ ይችላል አለን። ይህም ደግሞ እንዳለ ሁሉንም ነገር አዘበራረቀው። ምክንያቱም ሜሰን ማውንት፣ እንደዚሁም ደግሞ ማቲያስ ኩኛ፣ ብሪያን ኤምቤሞ ብሪያን ኤምቤሞንና ደግሞ አማድድ ያሉን ሁለቱንም በቀኝ መስመር በኩል መጠቀሙ ፍጹም ካሰብ ነው ፍጹም ከተዘጋጀንበት ነገር ውጪ ሆነ ሼሽኮ እንደሚጫወት በጣም እርግጠኛ ነበርን። ስለዚህ ሼሽኮ ተሰልፎ ቢሆን ኖሮ የምናደርገው ነገር የተለየ ይሆን ነበር የሚል አስተያየትን ሰጥቷል። ራሱ ሩበን አሞሪምም ቤንጃሚን ሼሽኮን ያላስገባበትን ምክንያት አስረድቷል። በነገራችን ላይ ቤንጃሚን ሼሽኮን የመጀመሪያ ተሰላፊ ያላደረገው የሊቨርፑል የመሀል ተከላካዮች ቨርጅል ቫን ዳይክ፣ ኢብራሂማ ኮናቴ በቤንጃሚን ሼሽኮ ተጠቅመን ቢሆን ኖሮ ወይም የመጀመሪያ አሰላለፋችን ውስጥ እሱን አስገብተን ቢሆን ኖሮ የእሱን እንቅስቃሴ ለመቆጣጠር በእነሱ አቅም ያን ያህል ከባድና አስቸጋሪ አይሆንም ነበር። አሁን ግን ሜሰን ማውንት፣ ማቴያስ ኩኛ፣ ብሪያኔም ቤሞን አንድ ላይ ይዘን በምንገባበት ጊዜ ለመቆጣጠር ይቸግራሉ ፕሪዲክት ለማድረግ የማንቸስተር ናይትድን እንቅስቃሴ እንዲያስቸግራቸው አድርገናል ነው። ስለዚህ አሞሪምም የሚስማማበት አርነስሎትም የሚመሰክሩት ጉዳይ የአሞሪም የተጫዋቾች

እንዲቸገር አድርጎታል። ነው ሁለተኛው ተመዞ የወጣው እውነት ማንቸስተር ዩናይትድ ስልሳ ሁለተኛው ሰከንድ ላይ የመጀመሪያ ጎሉን ማስቆጠሩ ጨዋታውን አሸንፎ ለመውጣት በደንብ አድርጎ ረድቶታል። ነው ይሄ የሆነበትን ምክንያት እንግዲህ በምናነሳበት ሰዓት ላይ ሁለት ጠቀሜታዎች አሉት። የመጀመሪያው ሊነሳ የሚገባው ነገር ሩበን አሞሪም የወሰነው ውሳኔ ትክክል እንደሆነ አረጋገጠለት። በማጥቃት እንቅስቃሴው ላይ ለምሳሌ ብሪያን ቤሞ እና አማድ ዲያሎን ሁለቱንም በቀኝ መስመር በኩል ለመጠቀሙ ወስኗል። ይሄ ትልቅ ሪስክ የነበረው ውሳኔ ነው። አብዛኞቹ ሰዎች ይፈልጉ የነበረው ወይም ማንቸስተር ዩናይትድ ያደርገዋል ብለው የሚያስቡት በራይት ዊንግ ባክ በኩል የሚጫወተው ተጫዋች ሞሮፍ ዲፌንሲቭ ባህሪ ያለው ተጫዋች ይሆናል ብለው አስበው ነበር። ነገር ግን አማድ ዲያሎን ሲያስገባ ኦፌንሲቭ ባህሪ የአማድ ዲያሎ በጣም ጥሩ ነው። እዛው ላይ ደግሞ እንደገና ብሪያን ቤሞ አለ። ስልሳ ሁለተኛው ሰከንድ ላይ ጎሉ ሲቆጠር በብሪያን ቤሞ አማድ ያለው በኩል የተሰራው ስራ በጣም በጣም በጣም ትልቅ የሚባል ስራ ነው የተሰራው። ስለዚህ አሞሪም ልክ መሆኑን ያረጋገጠበት እንኳን አደረግኩት የሚለውን አይነት ስሜት የፈጠረበት ነው። ከዛ በተጨማሪ ግን የኪርኪዝ መቸገር በደንብ እንዲታይ፣ ሁሉም በሚባል ደረጃ የሊቨርፑል ተጋጣሚዎች ኪርኪዝ ላይ ያለውን ድክመት እሱ የሚፈጥረውን ክፍተት ኤክስፕሎይት ለማድረግ አስበው ወደ ሜዳ ይገባሉ። አብዛኞቹ ይሳካላቸዋል። ማንቸስተር ናይት ድም ከተሳካላቸው ተጋጣሚዎች የሊቨርፑል ተጋጣሚዎች መካከል አንደኛው ነው። ይሄ ምንም ምንም አይነት ጥርጥር የለውም። እናም ማንቸስተር ዩናይትድ ቀድሞ ጎሉን በሚያስቆጥርበት ጊዜ አንፊልድ ላይ የነበረውን ድባብ ሙሉ በሙሉ እንዲቀየር አደረገ። የሊቨርፑል ደጋፊዎች አጌንስ ማን ዩናይትድ እንዳይሰሩ አደረጋቸው። ይልቁንም አጌንስ የራሳቸው የሆነ ተጫዋች ላይ እንዲሰሩ አደረጋቸው በሊቨርፑል ተጫዋቾች እንቅስቃሴ ደስተኛ አይደሉም በአሰልጣኝ አርነ ስሎት ውሳኔ ደስተኛ አይደሉም እነዚህ ነገሮች ተደራርበው ማንቸስተር ዩናይትድ እርሊ ጎል ሲያስቆጥር አንፊልድ ድባቡ ተቀየረ የአንፊልድ ድባብ መቀየር ለማንቸስተር ዩናይትድ ብርታትን ሰጠው ብሩኖ ፈርናንዴዝ ከጨዋታው በኋላ እንደተናገረው በመጀመሪያው አርባ አምስት አንድ የተረዳነው ነገር የሊቨርፑል ተጫዋቾች ጫና ውስጥ እንደገቡ አውቀናል ነው ኳስ እነሱ እግር ስር በገባሽ ቁጥር ሲረበሹ አየ ናቸው ይሄ ለእኛ ብርታት ነው የሆነን። ደጋፊዎቻቸው መካከልም የተወሰኑት የራሳቸው ተጫዋቾች ላይ ያሰልጣኛቸው ሀሳብና ውሳኔ ላይ ተቃውሞ ድምፅ ያሰሙ ነበረ። ስለዚህ በአንፊልድ የነበረው ድባብ ለሊቨርፑል ያልተመቸ፣ ለማንቸስተር ዩናይትድ ደግሞ በመረጋጋት ስራውን እንዲያከናውን የረዳ ነው የሚል ነው። ሌላኛው በጣም ትክክለኛው እና ምናልባትም የሚስበው ሀሳብ የሚመስለኝ ማንቸስተር ዩናይትድ ረጅም ኳሶችን መጠቀሙ በማንቸስተር ዩናይትድ ተጫዋቾች የሚሰራውን ስህተት ቀንሷል። ወይም የዩናይትድ ተጫዋቾች ስራ ሲሰሩ ስህተት ሊሰሩ ይችላሉ በራሳቸው የግብ ክልል አካባቢ ሊሰራ የሚችል ስህተት ደግሞ ለሊቨርፑል የበለጠ ይመቸዋል። ነገር ግን አሞሪም የሚያደረገው ነገር ምንድን ነው? ኳሶች በረጅም እንዲጣሉ አደረገ። ኳሶች በረጅም በተጣሉ ቁጥር የማንቸስተር ዩናይትድ ተጫዋቾች ስህተት እንኳ ቢሰሩ ስህተቱ የሚሰራው በራሳቸው የግብ ክልል አካባቢ ሳይሆን በሊቨርፑል የግብ ክልል አካባቢ ነው። በሊቨርፑል የግብ ክልል አካባቢ የሚሰራ ስህተት ደግሞ ማንቸስተር ዩናይትድ ላይ ሊያመጣ የሚችለው አደጋ አነስተኛ ነው ከዚህ አንጻር ለምሳሌ እናንሳ ሁለቱም ታክቲክ ነው እዛው ከተጫዋቾቻቸው በመካከል ከግብ ጠባቂው እዛው በቢውል ዳፕል የመጫወት አንድ አማራጭ ነው ለምሳሌ ሴኔ ላሜንስ ለማቲያስ ደሌስ ሊሰጠው ይችላል ወይም ለሃሪ ማጓየር ሊሰጠው ይችላል ከዛ በነሉክሻው በኩል አድርጎ በነአማድ ዲያሎ በኩል አድርጎ ወይም በመሀል በኩል በነ ካዚሜሮ በኩል አድርጎ ወደ ሊቨርፑል የግብ ክልል መድረስ ወደ ሊቨርፑል ሃፍ መጠጋት ይችላሉ እዚህ አንድ አማራጭ ነው ነገር ግን አሞሪም የሚወሰነው ነገር እዛ አካባቢ የምንሰራው ስራ በሊቨርፑል ፕሬስ የማድረግ አቅም ተጋላጭ ሊያደርገን ይችላል። ጎሎች በቀላሉ እንዲያስቆጥሩ ሊያደርጉ ይችላል። ጫናን ወደ ራሳችን መጋበዝ የለብንም። ስለዚህ ኳሶች በረጅም ይጣሉ አለ። የእነዚህ ኳሶች በረጅም መጣል ደግሞ ማንቸስተር ዩናይትድ በራሱ ግብ ክልል አካባቢ ስህተት እንዳይሰራ አገዘው፣ ረዳው። ስለዚህ ይሄ በጨዋታው ላይ ማንቸስተር ዩናይትድ ተጋላጭ እንዳይሆን አድርጎታል። ምንም ምንም ምንም ጥርጥር የለውም። ለምሳሌ በዘንድሮ የውድድር ዓመት በአጠቃላይ የግብ ጠባቂዎች ኳስን በትክክል ለጓደኞቻቸው የማቀበል አቅምን በምናነሳበት ሰዓት ላይ ማማር ዳሻቪል የሚባለው በቀደም ማን ዩናይትድን ከገጠመው የሊቨርፑል ግብ ጠባቂ አንስቶ እሱ አንደኛ ነው። ፓስ ኮምፕሊሽኑ 82 ነጥብ አንድ በመቶ ኳስን በትክክል ያቀብላል። ሁለተኛ ደረጃ ላይ ደግሞ አሊሰን ቤከር ናለው እሱም 81 ነጥብ አምስት ነው። እንደዚህ እየወረድን ብንመጣ የማንቸስተር ዩናይትዱ አዲሱ ግብ ጠባቂ ሴኒ ላሜንስ በሁለቱ ጨዋታዎች 180 ደቂቃ ሜዳ ላይ በቆየባቸው ጊዜያቶች 28 በመቶ ነው ኳስ የማቀበል አቅሙ። ይሄ ማለት በተወሰነው የአሰልጣኙ ውሳኔ ምክንያት እዛ አካባቢ ብዙ በቢውል ዳፕ እንዲጫወት አሞሪም አልፈለገም ስለዚህ አሞሪም ይሄንን በማድረጉ ታክቲካሊ በነ አርነ ስሎት ላይ ብልጫ ወሰደ የነ አርነ ስሎት ግብ ጠባቂዎች ኳስ በማቀበል አቅም የተሻለ ሪከርድ አላቸው ነገር ግን ታክቲኩ አልሰራላቸውም ያ ዋጋ አስከፍሏቸዋል የማንቸስተር ዩናይትድ ፍላጎት ደግሞ እዛ አካባቢ ኳስን በመቀባበል የበረኛውን ኳስ የማቀበል አቅም ከ28 በመቶ እንዲያድግ ማድረግ አይደለም። ይልቁንም ለማንቸስተር ዩናይትድ የሚያዋጣውና የሚሻለውን ነገር ማድረግ ነው። ያም በረጅም ኳሶች ለፊት መስመር ተጫዋቾቹ እንዲጣሉ ማድረግ፣ እነዛን ኳሶች በቀጥታ የፈርስት ቦል የምንለውን ባያገኙ እንኳን ሰከንድ ቦሉ ላይ ማንቸስተር ዩናይትድ የበላይነት እንዲኖረው ሰሩ። ይህም ደግሞ ውሳኔ ሰራላቸው፣ ጠቀማቸው። ማንቸስተር ዩናይትድ ከዘጠኝ ዓመት በኋላ ሊቨርፑልን በአንፊልድ ሮድ አሸነፈ። እነዚህ ዋና ዋና የሚባሉ ማንቸስተር ዩናይትድን ለድል ያበቁ ምክንያቶች ናቸው። ድሉ ትልቅ ነው፣ ክለቡም ታላቅ ስለዚህ ታላቁ ክለብ ማንቸስተር ዩናይትድ ያስመዘገበውን ትልቅ ድል በተመለከተ አሁንም ሰዎች መነጋገራቸውን ይቀጥላሉ። የሚነሱ ሀሳቦችን ደግሞ እንደዚህ ባሉ ፕሮግራሞቻችን ዳግም ወደ እናንተ ይዘን እንመጣለን። ትንሽ ቆይተን በመደበኛ ፕሮግራማችን ስንገናኝ ዛሬ የሚደረጉ የአውሮፓ ቻምፒዮንስ ሊግ ጨዋታዎች፣ በተለይ በኤምሬስ ስቴዲየም አርሰናል ከአትሌቲኮ ማድሪድ ጋር የሚጫወቱትንና ሌሎች በጣም አሪፍ አሪፍ የሚባሉ መረጃዎችን ይዘን እንጠብቃችኋለን። ይህ ነው የእኛ የዩቲዩብ ቻናል ሸገር ስፖርት ዊዝ አበበ ግደይ የሚለው ። ሰብስክራይብ አድርጉት፣ ሊንኩ ለሌሎች አጋሩ፣ ላይክ ማድረጋችሁንም አትርሱ እንላለን። ድጋፋችሁ ያበረታናል። ለደገፋችሁንም በጣም እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።